ለአዴ ሸማግሌ ተልኮ ሰላም ጤና ይስጥልን የተከበራችሁ ቤተሰብ አዴ እንግዲህ ሸማግሌ ወደ ቤተሰቦቿ ሄደዋሉ ዲው ሸማግሌዎችን እነ ዳይመንድን እነማን እነ ማንድን ስብስብ አድርጎ ሄዷል እነ ሩታ ሳይቀሩ እንግዲህ አሁን እልም ያለ ሰርግ ድንበላ ነው አሁንም ቅምጥል በጣም ነው የምትቀና ኪንጎ ከአዴ ጋር ቆመዋል በማለት በጣም ተናዳለች። ቅምጥል ኪንጎንም ተጣልታለች። እንዲሁም አዴ አዴ ለማስረዳት ወደ ቅምጥል ብትሄድ አንቃ ይዛታለች። ታይ አብሮ ቢቆሙ ምንም ችግር የለውም፣ ቀናት አይሁንብሽ ብላ እናቷ ብትነግራትም አልሰማችም። ቅምጥል በጣም ቀናተኛ ናት። አዴ ድሮም ኪንጎን አትወድም አይደለም። አሁን አሁን ከዴቭ ጋር ሆነ ያኔ በዛን ሰዓት ዴቭን እንኳን ጥያቄውን ሳትቀበል ኪንጎን አንድም ቀን እሺ ብላ አታቅም። ቅምጥል ግን ከድሮም ጀምሮ ትቀና ነበር። ነገር ግን በአባቷ ምክንያት እሷ ገጠር ስትሄድ አባቷን እንክብካቤ ያደረገችው አዴ ናት። በዛ ምክንያት ተዋትታት ነበረ። አሁን ግን ለደቂቃ አንድ ላይ አይቻቸውን ለብላ በጣም ነው የገነፈለችው ማለት ነው። ቅምት ልትረጋጋ ይሻላታል። ምክንያቱም በንዴት ፍቅር ስለሌለ፣ ለማንኛውም ኪንጎ ራሱ ተናዷል። በጣም አሹን አማክሮታል። ባቡሬም ኪንጎን ተጣልቶታል። እህቴን አትጉዳት፣ እሄቴን ምንም አትበላት እያለ ማለት ነው። ኪንጎ በዛ እንዴት እንግዲህ ዳይመንድን ተከትዬ እነ ዴቭን ተከትዬ ክፍለ ሀገር ሄዳለሁ፣ ክፍለ ሀገር ለሄድ ነው። ስለዚህ ቅምጥልን ብታናግራት ምንም ለውጥ አይመጣም፣ እሷ ራሱ በፍቃዱ ትመጣለች ብለው ኪንጎም ዳይመንድን እና ዴቪን ተከትሎ ወደ ክፍለ ሀገር እየነካ ነው። ስለዚህ አዴ ደግሞ ልታሳምናት ነበር ነገር ግን እንዴት ከሱ ጋር ትቆማለች በማለት በጣም ታናዳባታለች። ለሊ ለሊ እና ባቡሬ መጨረሻቸው ሚሆን ለሊ ስሜቷን ትደብቃለች። ባቡሬንም ወደዋለች እንዳታጣም ፈርታለች። ምክንያቱም ሊዱ ባቡሬን እየተከታተለች ነው። ባቡሬን ለማገኘት ትፈልጋለች። ለሊ ደግሞ ብዙ ነገር ብር አሳልፋለች። ባቡሬ ለሊ ባለውለታዋ ነው። ኤላን እንዳጣች ልባ በተሰበረ ሰዓት እሱ ነው ከጎኗ የሆነ እሱ ነው ይረዳት። ያም ሆኖ እንክብካቤ ያለው በጣም ነው የሚያከብራት፣ በጣም ነው እንክብካቤ የሚሰጣት። እንደዛውም እሷ ለባቡሬ ባለውለታዋ ነች። እናቱ ወደ እሱ እንድትመለስ ወደ ራሷ እንድትመለስ ያደረገች ለሊ ነች። ስለዚህ ባቡሬም ሊዱን እሺ ብላ ይላታል ብዬ አላስብም። እሱም ሌሊን እየጠበቃት ይመስለኛል። ቤዛ ቤዛ ሌሊንና አዴን በጣም ነው የምትከታተላቸው። ምን ፈልጋ ይሁን፣ ምናልባት አዴን ይመስላል የምትከታተለው የሆነ ነገር እንዳታረጋት ዲፍቅ ብላ ሀገር ሂዷል ደግሞ እንዳመሏ አግታ እንዳታስቀምጣት ፈርቻለሁ ምክንያቱም ከለሊ ጋር ከተለያዩ በኋላም እየተከታተለች ስለነበር